ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 28 2017 ዓ ም የረፋድ ዜናዎችን ይዘንላችሁ ቀርበናል። በጎጃምና በጎንደር ቀጠናዎች በፋኖና በአገዛዙ ኃይል መካከል ከፍተኛ ትንቅንቅ እየተካሄደ መሆኑ ታውቋል። ዝርዝር የጦር ግንባር መረጃዎችን ይዘናል። ህዋትን ኋላ ቀር ነው ያሉት አቶ ጌታቸው መዳን ከፈለገ ድጋሚ ጉባኤ ያድርግ ብለዋል። ደብረ ጽዮን ደግሞ አብይ 100 ፐርሰንት አሸንፏል ብለዋል። ጌታቸውን አባረነዋልም ብለዋል ህዋቶች። እነ ሽመልስ አብዲሳ በሸገር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 ጭራቁ ግብረ አራዊት ሰራዊቱ ዛሬም በመላው አማራ ሕዝብ ላይ ያነጣጠረውን የዘር ማጽዳትና የዘር ማጥፋት ዘመቻ በግልጽ በታወጀ ጦርነት በገሃድ በመጨፍጨፍና በሰው ሰራሽ ረሃብም ሆን ተብሎ እንዲረግፍ እያደረገ ይገኛል። በዳያስፖራ የነጻነት አየር በመተንፈስ ለምንኖር ኢትዮጵያውያንና ትውልደ ኢትዮጵያውያን በሙሉ የዚህን አጋንንታዊ አረመኔ ፋሽስት አገዛዝ እኩይ ተግባርን ለአዲሱ ፕሬዝዳንት ዶናልድ ትራምፕ ተቃውሟችንንና ውግዘታችንን ለማሰማት እንዲሁም ሰማዕቶቻችንን ለማሰብና ለማክበር የዜግነት ኃላፊነታችንን እንወጣ ዘንድ የሻማ ማብራት ሥነ ሥርዓት ተዘጋጅቷል። ወገኖቻችን በሙሉ ከታች በተጠቀሰው ቀን፣ ቦታና ሰዓት ተገኝታችሁ በጋራ ስርዓቱን እንድናወግዝና ሰማዕቶቻችንን እንድናስባቸው ታላቅ ሀገራዊ አደራ እናሳስባችኋለን ቦታ ዋይት ሃውስ አድራሻ 1600 ፔንሲልቫኒያ አቨኒው ኖርዝ ዌስት ዋሽንግተን ዲሲ 20500 ቀን እሁድ ማርች 9 2025 ሰዓት ከ5 ፒኤም ጀምሮ ድል ለፋኖ ድል ለአማራ ህዝብ ድል ለኢትዮጵያ የዋሽንግተን ዲሲና አካባቢው ትዕይንት አማራ አስተባባሪ። በጎጃምና በጎንደር ቀጠናዎች በፋኖ ና በአገዛዙ ኃይል መካከል ከፍተኛ ትንቅንቅ እየተካሄደ መሆኑ ታወቀ። በጎጃምና ጎንደር ቀጠናዎች እየተካሄዱ ያሉ ውጊያዎች ተጠናክረው መቀጠላቸውን በየአቅጣጫው ያሉ የፋኖ አመራሮች ተናግረዋል። የአማራ ፋኖ በጎጃም ምክትል ጽሕፈት ቤት ኃላፊ ፋኖ በለጠ አብርሃም እነሱ የሚንቀሳቀሱበትን የጎጃም ቀጠና ጨምሮ በተለያዩ አቅጣጫዎች ውጊያው ተጠናክሮ መቀጠሉን ገልጸዋል። አርበኛ በለጠ አክሎም እኛ ኃይላችንን እያደራጀን፣ እየሰለጠንን እና እያነቃን ነው ብለዋል። በመሆኑም ጦርነቱ አማራ ክልል ላይ ነው የሚያልቀው። ስለሆነም አማራ ክልል ላይ ጦርነቱ ካለቀ አዲስ አበባ ላይ ጦርነት አይኖርም ብለዋል። እንግዲህ ያው ትግሉ ተጀምሮ መጠናቀቂያውን እስከምናገኘው ድረስ በተለያየ መንገድ ውጊያዎች ይቀጥላሉ፣ በተለያየ ቅርጽ ማለት ነው። በተለያየ ቅርጽ ውጊያዎች ይቀጥላሉ እና ለዚህ ደግሞ ዋና ማሳያው ያው በሰሞኑ በጃዊ በትላንትና ለውለት የተደረገው ውጊያ ዋና ማሳያ ነው ማለት ነው። እንግዲህ የጃዊ ጀግኖቻችን የ አራተኛ ክፍለ ጦር በጣም ትልቅ ስራ የሰሩት አንድም መስዋዕት ሳይከፈል ማለት ነው። በተመሳሳይ በባህር ዳር አንደኛ ክፍለ ጦር የሰራው ለብዙ ጊዜ ተይዞ የነበረው ምሽት ደረማም ሰው ምን ያህል ጠላትን በአንድ ቀን አፈር ደሜ ማብላት እንደሚቻል ያሳዩበት ሁኔታ አለ ማለት ነው። በወንበርማ ወደ ኦዲት የሄደውን ጦር እንዳልሆነ አድርገው ብሬን ሁሉ የተማረከበት በዚህ ነው። በያዝነው ሳምንት ነው። በደንበጫ የጨረቃ ላይ በርካታ ድማ ብተና፣ አፈር ደሜ ይበላበት ሁኔታ አለ ማለት ነው። እንግዲህ በወሎ የነበረውን ሁኔታ ሰምታችኋል ማለት ነው። መሳይ እና በተለይ በወሎ በጎጃም በሸዋ በጎንደር እያንዳንዱ ቦታ በርካታ ድሎች ተገኝተዋል። ድሉ ደግሞ ለየት የሚያደርገው እንግዲህ በባለፈው መሳይ እንደነገርኩ በስልጠና እየታጀበ በማዕበል ሳይሆን በተደራጀ መንገድ ቅርጽ ያለው ውጅ አድርጎ ጠላትን ሁለተኛ እንዳይደገመው አድርጎ ወደዚያ ቦታ እንዳይመለስ የማድረግ ስራ እየተሰራ ነው። ይሄ ነበርና ሰሞኑም እያደረግ ነው ያለ ነው ማለት። ነገር ግን አራት ኪሎ አራት ኪሎ የሚባለው አራት ኪሎ ላይ በርካታ የተሰራ ፎልት አለ። በርካታ የተዛባ ታሪክ አለ በርካታ የኢትዮጵያ ሕዝብ የሚኖርበት አዲስ አበባ እየኖረበት አይደለም። አሁን በኮሪደር ልማት ስም በይገባኛል ስም በርካታ ነባር ነዋሪ እየተፈናቀለ አዲስ ነዋሪ ነው እየመጣ ያለ። ለዚህም ደግሞ የባለስልጣን ዘመድ፣ የባለስልጣን ቤተሰብ ሰው። ከዚህ አኳያ መዳረሻችን አራት ኪሎ ነው ነው እንጂ ዛሬ እንገባለን፣ ነገ እንገባለን ቀን ተቆርጦ የሚነገር የለም። ይህን ስናደርግ ጦርነቱ በእርግጠኝነት የምነግር የሚያልቀው አማራ ክልል እኔ፣ በቃ እርግጠኛ ውኝ ነው የምነግር። ምንም ይሄ ይህንን ለመናገር ነቢ መሆን አይጠብቀኝም። ቢኮዝ አማራ ክልል ላይ ያለ ሰራዊት ተበትኖ የሚያልቅ ከሆነ፣ ወደ አንተ ሳብ ብያረክ የምትደመሰው ከሆነ፣ ወደ አንተ ሳብ ብያረክ ዲሞራላይዝ የምታደረገው ከሆነ፣ የምትማረከው ከሆነ፣ የሚከዳ ከሆነ፣ የትኛው ሰራዊት ነው ሊዋጋ የሚችል? ሶ አዲስ አበባ እስከምትደርስ ደግሞ በርካታ ኃይሎች ይወጣሉ። ለምሳሌ ደቡብ ላይ የሚሰራውን ፎልት እያየው ነው፣ እንዴት አድርገው እንደሚያባሏቸው፣ አፋረን እንዴት አድርገው በመንግስት ሴራ እንደሚበት ነው እያየ ነው ጋምቤላን እያየን ነው። ዲሻንጉል ጉምዝ እንዴት ሆኖ እየተዋጠ እንዳለ እያየን ነው። ሶማሌን እያየን ነው። እነዚህ ብሔሮች በእርግጠኝነት ምነግርህ እንዲያው ምናልባት እኛ ከሞት ንሰር የሚል ወጣት ካልተፈጠረበት በስተቀር ይሄ አማራ ፋኖ አዲስ አበባ እስከሚገባ ድረስ የራሳቸውን አደረጃጅ ዝም ብሎ ይዘው ይጠብቃሉ ብያላስም። ስለዚህ እኛ የቤት ስራችንን የምንጨርሰው አማራ ክልል ነው ብዬ አስባለ። ይሄ የተገመገመ ውጤት አለ። ይህን የምነግር እንደ ግለሰብ ነው። እንደ ግለሰብ ነው ምነግር። ነገር ግን የቤት ስራችንን ጠንቅቀን ቀን የምንጨርሰው ግን አማራ ክልል እንደሆነ ግን አውቃለው እና ከዚ አኳያ በርካታ ስራዎችን እየሰራን ነው ለማለት ፈልጌ የሜጆር ጀኔራሉ ባንታ አባተ ኮር አዛዥ አመኑ አለም አንተ በደቡብ ጎንደር ቀጠናዎች ኮሩ ከሰ ከፍተኛ ተጋድሎ እያደረገ ነው። ጎንደር ሜጀር ጄኔራል ባንታባት ኮር አንድ በየቦታው ያደረጋቸው ተጋድሎች በመጀመሪያ ደረጃ ጉና ክፍለ ጦር ነው። ጉና ክፍለ ጦር ጋሳይ ላይ መቅደላ ብርጌድ ከጸራ ማረው እና የአድማ በጠረው እና የፖሊስ ስብስብ አባላት ላይ ከፍተኛ ኪሳራ አድርሶበታል። ይህም ሲሆን የጠላት ኃይል ላይ ትልቅ ኪሳራ ሲያደርስ ሶስት ሙሉ አምቡላንስ ቁስለኛ ከጋሳኝ ወደ ደብረ ታቦር የተጫነበት አጋጣሚ ነው። እዛው ጋር ተይዞም ደግሞ የጠላት ታይድሎይ በቁጥር ያልታወቀ ሙትና ቁስለኛ የሆነበትም አጋጣሚ ነው ያለ ና በዚህ ቀጠና እንደዚህ አይነትም ተጋድሎች እንደዚህ አይነትም ጥሩ ውጤቶች ሲመዘገቡ ብለዋል። በተጨማሪም ደግሞ ጉና ክፍለ ጦር አገረ ቢዘን ብርጌድ ስማዳ ከተማ ላይ ከፋሽስቱ የሀገር መከላከያ ሰራዊት ለየተኩስ በመክፈት ምሽጋቸው ላይ በቁጥር ያልታወቀ ሙትና ቁስለኛ አድርገውታል ማለት ነው። በመቀጠልም ደግሞ በአለም በር ና በወጅ አካባቢ ታላላቅ የክፍለ ጦር ና የእዛ አመራሮችም ባሉበት ጭምር ጥምር ጦር በማድረግ ጉና ክፍለ ጦር ሜጀር ጄነራል ባካላ ተተወሯዋሪ ክፍለ ጦር፣ እና ኢንጂነር ስመኘው ክፍለ ጦር በዚሁ አጋጣሚ ጥምር ጦር ሆኖም ከትግሉ የተካተተበት የአማራ ፋኖ አንድ የአማራ ፋኖ ጠቅላይ ግዛት እዝ የጄኔራል ነጋ ተገኝ ክፍለ ጦርም ሆኖ የጠላትን አከርካሪ በእጅጉ ያደቀቀበት አጋጣሚ ነው። ሆኖም እንግዲህ ከአለም በር እስከ ደብረ ታቦር እና ከአለም በር እስከ ውጅ ያለውን የጠላት ሀይል በጥምር ሀይል ሲመታ ሙሉ በሙሉ በሚባል ሁኔታ አንድ ሙሉ ኦባማ ቁስለኛ ጭኖ ወደ ደብረ ታቦር የገባበት አጋጣሚ ነው። ወጅ ላይም ደግሞ እንደዛው የአድማ ብተነው ስብስብ አባላት በፒካፕ ሁለት ፒካፕ ቁስለኛ ጭኖ ወደ ወረታ ከተማ ገብቷል ማለት ነው። ሰሞኑን እንግዲህ ሜጀር ጀነራል ወላን ሰባት ኮር እንደዚህ አይነትን ተጋድሎ አጣጥፎ አጥፎ እየቀጠለ ነው የሚገኘው ማለት ነው። ይህ በእንዲህ እንዳለ የአሞራን ህዝብ እየጨፈጨፈ ያለው የአገዛዙ ጦር በጃዊና በሸበል ንጹሀንን መጨፍጨፉን የአሞራ ፋኖ በጎጃም ምክትል ህዝብ ግንኙነት ፋኖ እስቲበል አሳውቀዋል። ይህ ሰራዊት በጃዊ መስማት የተሳነውን ነዋሪ ጨምሮ አራት ንጹሀንን ሲገድል፣ በሸበል በረንታ ደግሞ አንድ አርሶ አደርን ከቤት አስወጥቶ ገድሏል። ሌሎች ሁለት ንጹሀን አቁስሏል። የጎጃም አገው ምድር ሶስተኛ ክፍለ ጦር ኮሎኔሉን ከና አጃቢዎቹ መደምሰሱንም ቃል አቀባዩ አክለዋል። የአበይ ጉበኛ ብርጌድ ከጠዋቱ ሁለት ሰዓት ተኩል ያገዛዙ የባንዳ ኮረኔል ከባህር ዳር ወደ ዳንግላ ታጅቦ በመጓዝ ላይ ያለ ዱር ቤቴ መግቢያ ደረቅ ወንዝ በተባለው ቦታ በደፈጣ ከና አጃቢዎቹ ተገድለዋል። ኤንጌታ ዩፍታይ ንጉሴ ክፍለ ጦር ቀስተ ዳመና ብርጌድና በረሀኛው ጅበላ ሙትራ ብርጌድ ታላቅ ትንቅንቅ ሲያደርጉ ሙለዋል። በሁለተኛ ግንባር ከደብረ ማርቆስ ወጥቶ የቦ ማርያም ላይ ሰፍሮ የሚገኘውን ያገዛዙ ኃይል ተስቦ በመግባት የበረሀኛው ጅበላ ብርጌድ ፋኖዎች መታውታል። ተፈራ ዳምጤ ሁለተኛ ክፍለ ጦር ደጋዳሞት ብርጌድ በሌሊት ከጠላት ጋር ሲጠናነቅ አምሽቷል። ከፈረስ ቤት ከተማ ወደ ደንበጫ አቅጣጫ ከፍተኛ የአገዛዙ ባለስልጣናትን ይዘው በሚንቀሳቀሰው ኃይል ላይ ልዩ ስሙ ውሻ ጥርስ ተብሎ በሚጠራው ስፍራ ላይ በአይነቱ ለየት ያለ የደፈጣ ጥቃት ተፈጽሟል። በሌላ በኩል የትግሉ ለኳሽ መዝገቡ አለልኝ የተሰዋበት የሶስተኛ ዓመት ቀን ትናንት በተፈራ ዳምጤ ሁለተኛ ክፍለ ጦር መብረቁ ብርጌድ አባላት ዘንድ ታስቦ ውሏል። ህወሓት ኋላ ቀር ነው ያሉት አቶ ጌታቸው መዳን ከፈለገ ድጋሚ ጉባኤ ያደርጋሉ። ከመቀሌ ከተማ የተውጣጡ ወጣቶች በትናንትናው እለት የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳን አነጋግረዋል። በከተማ ሰባቱም ክፍለ ከተሞች የተውጣጡበት ወጣቶች ከአቶ ጌታቸው ረዳ ጋር ዛሬ በወቅታዊ ጉዳዩ ዙሪያ ውይይት ማድረጋቸው ተሰምተዋል። ወጣቶቹ በመቀሌ ከተማ ነዋሪዎች አገልግሎት ማግኘት አለመቻላቸውን ገልጸው ለዚህም ጊዜያዊ አስተዳደሩ ላይ ወቀሳ ሰንዝረዋል። ጊዜያዊ አስተዳደሩ ለከተማው ሕዝብ አገልግሎት መስጠት አለመቻሉን የገለጹት ወጣቶቹ በከተማው ውስጥ የመሬት ወረራ እየተፈጸመ መሆኑንም አስረድተዋል። በርካታ ኢኮኖሚያዊ ችግሮች እንዳሉባቸው ያስታወቁት ወጣቶቹ የተፈናቃዮች ጉዳይ እንዲጣራና ወደ መንደራቸው የተመለሱት ተፈናቃዮች ጉዳይ እንዲስተካከልም ጠይቀዋል። የፕሪቶሪያውን የሰላም ስምምነት እንደሚደግፉ ያስታወቁት ወጣቶቹ በህወሓት ውስጥ የተፈጠረው መከፋፈል የከተማውን እንዲሁም የክልሉን ህዝብ ችግር ውስጥ እንደከተተው አስታውቀዋል። ከወጣቶቹ የተለያዩ ጥያቄዎች ከተነሱላቸው በኋላ አቶ ጌታቸው በሰጡት ምላሽ ስለ ትግራይ የሚያስብ ሁሉ የተፈናቃዮችን ጉዳይ ማሰብ እንደሚገባው ጠቅሰው ህወሓትን ከተለመደና ኋላ ቀር ባህሉ ሊወጣ ይገባል የሚል መልእክት አስተላልፈዋል። አቶ ጌታቸው ረዳ ህወሓት ጠላት ነው የሚለው አስተሳሰብ ተሳተ መሆኑን አስረድተዋል። ችግር እየፈጠረ ያለው በህዋት ውስጥ እኔ ያልኩት ብቻ ካልሆነ የሚለው አካል ብቻ እንደሆነ ገልጸውም ዋና አጀንዳውን ስልጣን ማድረጉን ገልጸዋል። የትግራይ ህዝብ ሰላሙ እንዲጠበቅ በመረጠው መንግስት መተዳደር አለበት ያሉት አቶ ጌታቸው አሁን ያለው አካሄድ ለህዝቡ የሚጠቅም ባለመሆኑ መፍትሄ ማፈላለግ ስራ እንደሚሰራም ጠቁመዋል። በሰላማዊ ትግል ለውጥ ማምጣት እንደሚቻል ገልጸውም ወጣቱ ተደራጅቶ በሰላማዊ መንገድ እንዲታገል አሳስበዋል። አቶ ጌታቸው በዛሬ መልእክታቸው ህዋት ለመዳን ከፈለገ ድጋሚ ጉባኤ ማካሄድ ይኖርበታል ማለታቸውንም የክልሉ ሚዲያዎች ዘግበዋል። በሌላ በኩል የህዋት ጽህፈት ቤት ኃላፊ ወይዘሮ ፈጥለወርቅ ገብረ እግዚአብሔር ጌታቸውን ከህዋት አባረነዋል ሲሉ ተሰምተዋል። ከአሁን በኋላ ተመልሶ የህዋት አመራር የሚሆንበት እድልም የለም ሲሉ ነው የገለጹት። ደብረጽዮን ገብረ ሚካኤል ዘኒው ሁማኒቴሪያን ለተባለ ዓለም አቀፍ ድረገጽ በሰጡት አስተያየት ከአቶ ጌታቸው ረዳ ጋር ያላቸው ልዩነት ከፕሪቶሪያ ስምምነት እንደጀመረ አብራርተዋል። ወደ ደቡብ አፍሪካ የላክናቸው ጦርነት እንዲያስቆሙ ብቻ እንጂ ከዛ ያነሰም ከዛ የበለጠም ተልኮ አልሰጠናቸውም ነበር ብለዋል። በፕሪቶሪያ እንደ ገይታቸው ተደራድረው መጡ ሳይሆን የታዘዙትን ፈርመው መጡ ማለት ይቀላል ብለዋል ደብረጽዮን ገብረ ሚካኤል። የፕሪቶሪያው ስምምነት አብይ አህመድ የሚፈልጉትን ነገር መቶ በመቶ ያሳኩበት ነው ያሉት ደብረጽዮን ስምምነቱ ከተፈረመ በኋላ ግን ማደናቀፍ ፍላጎታቸው እንዳልሆነ አስረድተዋል። በአዲስ አበባ ዙሪያ ባለው ሸገር ከተማ በርካታ መምህራን የስራ ማቆም አድማ ላይ መሆናቸው ተሰማ። አዲስ አበባን ከቦ በተመሰረተው በሸገር ከተማ አስተዳደር ስር በሚገኙ በርካታ ትምህርት ቤቶች የሚያስተምሩ መምህራን ከትላንት በስቲያ አረቡ የካቲት 26 2017 ዓ ም ጀምሮ በስራ ማቆም አድማ ላይ እንደሚገኙ አስተያየታቸው ለአሜሪካ ድምፅ የሰጡ መምህራንና የተማሪ ወላጆች ተናግረዋል። መምህራኑ ለስራ ማቆም አድማው መነሻ የሆነው ጥያቄዎቻቸው ምላሽ አለማግኘታቸውና ጥቅማችንን የሚጎዳ አሰራር መጀመሩ ነው ብለዋል። ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁ አስተያየት ሰጪዎች አድማው ከአንደኛ እስከ ሁለተኛ ደረጃና መሰናዶ ድረስ ባሉ በርካታ ትምህርት ቤቶች ውስጥ የመማር ማስተማር ሂደቱ እንዲቋረጥና እንዲስተጓጓል ማድረጉን ገልጸዋል። ዋናው መነሻ የኑሮ ውድነት መሆኑ የተገለጸ ሲሆን፣ ሌላው ደግሞ የተገባልን ቃል አልተፈጸመልንም የሚል ነው። መምህራን በኑሮ ውድነት ምክንያት ከሁለት ሺ አስራ ስድስት ጀምሮ የተለያዩ ጥያቄውን በደረጃ ያለውን መንግስት እየጠየቁ ነበረ ግን እስካሁን መልስ አልቻሉም በዚህ ምክንያት ደግሞ ከሮብ ጀምሮ የስራ አርማ አርቦ ነበሩ ስለዚህ አንደኛው ኑሮ ውድነቱን አልቻሉም ሁለተኛ ደግሞ በኦሮሚያ ፕሬዚዳንት ደረጃ መሬት ለመምህራን ይሰጥ የሚል ደብዳቤ ደርሶ ነበረ በየደረጃ ያሉ አመራሮች ግን ይህንን ተግባራዊ ለማድረግ የፍቃደኛ አልነበሩም የትራንስፖርት አላውንስ የለም ሳሙናና ሶፍት ተብሎ የሚሰጥ የለም ለዋዘ ብሎ የሚሰጥ ብርም ነበረ። በአዲስ አበባ ደረጃ እነሱ ሙሉ በሙሉ አልተሟሉም። ሌላኛው አስተያየት ሰጪ ደግሞ ጉዳያችን የት ደረሰ ብለን ስንጠይቅ ማስጠንቀቂያ ይደርሰናል ብለዋል። የመምህራን ምገባ ብለው የጀመሩትንም ከአንድ ቀን የሚዲያ ፍጆታ አላሳለፉትም ይላል። አሁን ላይ በመሞትና በመኖር መካከል ስለሆንን ምንም አያስፈራንም ይላል። ምንድን ነው ጉዳያችን? ይሄ ነገር እንዴት ነው እየከበድ ነው ብለንም ስንጠይቅ ሰሜን ማስጠንቀያ ነው የሚሰጥ ለመን ለመን የመምህራን የሻይ ቡና ተብሎ እንኳን ሀያ ሀያ ብር ተብሎ ያን ነገር ታፍኖ ነው የተቀረው። በቀን ማለት ነው፣ ሀያ ብር አዎ። ከዛ ምን አደረጉ ከተማሪዎች ጋር እንትን ትላላችሁ፣ በገባት መገባሎች ለአንድ ቀን ለሽፋን ተደረገ። ለአንድ ቀን በጣም የሚገርም ነገር፣ መምህር አንድ መምህር እንኳን እዛ ከተማሪ እኩል ተጋፍቶ እየበላ ቪዲዮ ተቀርጾ እንኳን ተላልፏል። ለሴፍቲ እንኳን የሚታሰብ ነገር የለም ይሄንኑ ሁሉ ቻል እንጂ እያለፍን እስቲ ቆያን እስቲ ቆያን ትን ስንል እችም ሶስት ሺህ ብር ደግሞ ትቀራለች ተብሎ መመሪያ ከላይ መጥቶልናል ተብሎ ስብሰባ ሰጡ። ይሄ ከላይ የመጣ መመሪያ ብለው ስብሰባ አድርገው ቅዳሜ ካል አስተማራቸው አሉ። አባ ገዳ የወሰኑ ቦታ ለመስጠት ደግሞ ምን እንዳገዳቸው እንዳያዛቸው ግልጽ መሆን ነገር የለም ከማስፈራራት ውጭ በመኖሩና በሞትማል ስለሆን ምንም የሚያስፈራ ነገር የለም። በሚለቅባቸው ይሄን ነቶ የተማሪ ወላጆችም ልጆቻችን ትምህርት ቤት ሄዱም መምህራን ባለመኖራቸው እየተማሩ አይደለም ይላሉ። ተማሪዎችን መምህራን ስልጠና ገብተዋል ብለው ቢዋሻቸውም መምህራኑ ግን አድማ ላይ መሆናቸውን ሰምተናል ብለዋል። አድማው በኮዬ ፈጬ፣ በገላን፣ በሰበታ ፉሪ፣ ሰበታና ለገዳዲ ክፍለ ከተሞች እየተካሄደ መሆኑም ተዘግበዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር 240 ሺ የሚጠጉ ዩክሬናውያንን ከአሜሪካ ለማስወጣት ማቀዱ ተነገረ። ሮይተርስ ለጉዳዩ ቅርበት አላቸው አላቸውን የትራምፕ ባለስልጣንና ሌሎች ሶስት ምንጮቹን ጠቅሶ እንዳስነብበው ከአሜሪካ የሚባረሩት ዩክሬናውያን የሩሲያ ዩክሬን ጦርነትን ሸሽተው አሜሪካ የገቡ ናቸው። የቀድሞ የአሜሪካ ፕሬዚዳንት ዩክሬናውያኑ በአሜሪካ ጊዜያዊ የመኖሪያ ፍቃድ እንዲያገኙ መፍቀዳቸውን ዘገባው አስታውሰዋል። የባይደን አስተዳደር ያሳለፈው ውሳኔ ከ18 ሚሊዮን በላይ ስደተኞች ወደ አሜሪካ በህጋዊ መንገድ እንዲገቡና ጊዜያዊ መኖሪያ ፍቃድ እንዲያገኙ አስችሏል። በስደተኞች ላይ ጠንካራ አቋም የያዙት ሪፐብሊካኑ ትራምፕ ወደ ስልጣን እንደመጡም ከህገወጥና ወንጀለኛ ስደተኞች ባሻገር በባይደን የስልጣን ዘመን በህጋዊ መንገድ እንዲገቡ የተፈቀደላቸውንም ከአሜሪካ ለማባረር እየሰሩ ነው። ዩክሬናውያኑን ከአሜሪካ የማስወጣቱ ሂደት ትራምፕና ዘለንስኪ ባለፈው ሳምንት ካደረጉት ዱላ ቀረሽ የዋይት ሀውስ ንትርክ በፊት የተጀመረ መሆኑ ተገልጿል። የአሜሪካ የሆምላንድ ሴኩሪቲ ቃል አቀባይ ትሪሻ ማክላፍሊን ግን ተቋ በ በዩክሬናውያን ስደተኞች ጉዳይ በዚህ ሰዓት ይፋ የሚያደርገው አዲስ መረጃ እንደሌለ ተናግረዋል። ዋይት ሐውስ እና በአሜሪካ የዩክሬን ኤምባሲ አስተያየት እንዲሰጡ ከሮይተርስ ለቀረበላቸው ጥያቄ ምላሽ አልሰጡም። ፕሬዚዳንት ትራምፕ ዳግም ወደ ነጩ ቤተ መንግስት እንደገቡ ካሳለፏቸው ውሳኔዎች መካከል ስደተኞችን ከአሜሪካ ማስወጣት ላይ ያተኮረው ቀዳሚው ነው። ፕሬዚዳንቱ በግጭትና ጦርነት ምክንያት የአሜሪካን ድንበር በህጋዊ መንገድ አልፎ ለሚገቡ ሰዎች የሚሰጠውን መብትም ማንሳታቸው ይታወሳል። በዚህም ከአምስት መቶ ሰላሳ ሺህ በላይ የ ኩባ፣ ሀይቲ፣ ኒካራጋዋ እና ቬንዙዌላ ስደተኞች እስከዚህ ወር መጨረሻ ጊዜያዊ መኖሪያ ፈቃዳቸው ተሰርዞ ወደ የመጡበት እንዲመለሱ እየተሰራ መሆኑን የሮይተርስ ምንጮች ተናግረዋል። የሀሳብ ገጻችን በአዲስ አቀራረብና ዝግጅት ዳግም ተመልሷል። ወቅታዊናም ሀገራዊ ጉዳዮችን በጥልቅ እይታና ትንታኔ ወደ እናንተ ሲያደርስላቸው የነበረው የነበሩ የሀሳብ ገጽ ዝግጅት ከቆይታ በኋላም በሙሉ ዝግጅት ተመልሷል። በዝግጅታችን የማይዳሰስ ሐሳብ የማይተነተን አጀንዳ የለም። የአማራ ሕዝብ የህልውና ትግል ደግሞ የሐሳብ ገጻችን ቀይ መስመር ነው። ከባህር ዳርም፣ እስከ አዲስ አበባም፣ ከውልቃይት እስከ ወለጋም፣ ከደራም እስከ ራያም፣ ልክ እንደ ትናንቱም የማንገልጠው ገጽ የማንፈትሸው ሐሳብ የለም በሐሳብ ገጻችን ፖለቲከኞች ይጋበዛሉ፣ ምሁራን ሀሳብ ያዋጣሉም፣ የአማራ ትግል ተዋናዮችና ትግሉ በደንብ ይፈተሻሉም። ሰብአዊ ጥቃቶች፣ ፖለቲካዊ ክስተቶች፣ ኢኮኖሚያዊ እንቅስቃሴዎችና ማህበራዊ ጉዳዮች ከሀሳብ ገጻችን የማይጠፉ አጀንዳዎች ናቸው። በላቅም ዝግጅትና አቀራረብ ዳግም በመጣው የሀሳብ ገጻችን የምታተርፉበት ብዙ ነው። በሮሃ ቲቪም በቅርብ ቀን ይጠብቁን።